ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን የውሃ ልክ ፕሮግራማችንን ይዘን መተናል እንግዲህ የዛሬውን የውሃ ልክ ፕሮግራም ወደ እናንተ እያደረስኩኝ ዘቢባው ዜና አብሬያችሁ ቆይታ አደርጋለሁ እንድትከታተሉን ጊዜያችሁ እንድትሰጡን ደግሞ እጋብዛለሁ እንግዲህ ከጀርባዬ እንደምትመለከቱት ዛሬ የምገኘው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ቅጥረ ግቢ ውስጥ ነው። እንግዲህ ይህ ኮንቬንሽን ማዕከል እንደሚታወቀው እጅግ በጣም ግዙፍ ነው። በሀገራችን ኢትዮጵያ ከመስቀል አደባባይ ፕሮጀክት ቀጥሎ ሁለተኛው እንደሆነ ይነገርለታል። እንግዲህ የተለያዩ ዓለም አቀፍም ሀገር አቀፍም ሁነቶች እንዲስተናገዱበት ተብሎ እንግዲህ የተገነባ ማዕከል ነው። በእርግጥም ከተመረቀ በኋላ እነዚህ እውነቶች ዓለም አቀፍም አገር አቀፍም እውነቶች ሲስተናገሩበት ተመልክተናል። እንግዲህ ለእኛ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን ደግሞ ትልቅ ኩራት የሆነ ግዝፈታችንን፣ ማንነታችንን፣ ትልቅነታችንን የሚያንጸባርቅ የሚገልጽ ግንባታ ነው ይባልለታል። ዛሬ እንግዲህ ከሚሰጠው አገልግሎት ባሻገር እንደው ግንባታው እንዴት ያለ ነው? እንዴት ሆኖ ተገነባ? ፍጥነት፣ ጥራት ውበት እንዴት ተዋወጡ? የሚለውን ጉዳይ አብራችሁን ቆይታ ካደረጋችሁ የምትመለከቱት ነው የሚሆነው። ለዚህ ደግሞ እንግዳ አግኝቻለሁ። ቀጥታ ወደ እንግዳ ይወስዳችኋለሁ። ሰላም፣ ጤና ይስጥልን። አለን። ማንም በል እስኪ እንተዋወቅ። ስሜ ጌታንህ እንደሻው እባላለሁ። የአዲስ ዓለም አቀፍ ኮንቬንሽን ማዕከል የፕሮጀክት ክትትል ኃላፊ ነኝ። እና ባለፉት ሰባት አመታት ይህ ፕሮጀክት ተጀምሮ እስከሚጠናቀቅ እና እስከሚመረቅ ድረስ አሁንም በዚሁ ማዕከል ውስጥ እየሰራሁ ነው ያለሁት። ስለዚህ ትልቅ ታሪክ ነጋሪ ነው ያገኘሁት ማለት ነው። እንደው አዲስ ዓለም አቀፍ ኮንቬንሽን ማዕከል እንዴት ተገነባ? ከዲዛይኑ ገና ከሀሳቡ ከጽንሰቱ ጀምረን እናንሳ እስኪ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ሲጠነሰስ በቻምበር ኦፍ ኮሜርስ የኤግዚቢሽን ማዕከሉን ክፍተት የኤግዚቢሽን ማዕከል የኮንቬንሽን ማዕከል ክፍተት በሀገሪቷ ውስጥ እንዳለ ቻምበሩ በመገንዘቡ ይሄንን ሊሸፍን የሚችል ትልቅ ማዕከል መቋቋም እንዳለበት፣ ይሄንንም ዲዛይን ለማሰራት የተለያዩ አማካሪ መሐንዲሶችን በመጋበዝ እና ውጭ ድረስ ኢቨን በመላክ ሌሎች የኮንቬንሽን ማዕከሎችን እንዲጎበኙ በማድረግ ዲዛይኑን አወዳድሮ ያሰራ ነው ቻምበር። ወደ ውስጥ ደግሞ እንገባና እንደ ምን አይነት ቴክኖሎጂዎችን ተጠቅማችኋል፣ እንደው እንዴት ገነባችሁት የሚለውን እንመለከታለን። አሁን ወዴት ነው እየገባ ነው ያለ ነው። ዲዛይኑ በጣም ነው የሚያምረው። ደግሞ በጣም ከፍ ያለ ነው። ብዙ ግንባታዎችን አይቻለሁ፣ እንደዚህ ግን ከመሬት ፎቅ ሳይሆን እንዲከፍ የሚል አላየሁኝም። አዎ ይሄ ማዕከል ከሌሎች ማዕከል የሚለየው በከፍታው ነው። ለምን ትልልቅ ኤግዚቢሽኖችና ኮንቬንሽን ማዕከሎች ከፍታም የሚያስፈልጋቸው፣ አንደኛ የአየር ልውውጥ፣ በውስጡ አየር በደንብ እንዲንቀሳቀስና ሙቀትን ለመከላከልም ቬንቲሌሽንንም ከፍ ለማድረግ ብዙ ጊዜ ኤግዚቢሽን ማዕከሎችና እና ኮንቬንሽን ማዕከሎች ከፍታ ያላቸው ናቸው። ይሄ ማዕከልም ዋናው መግቢያው ኮንኮርስ ይባላል። ይሄ የኮንኮርሱ የተሰራው ከፍታው 30 ሜትር ነው። በሁሉም እና ወደ አስር የሚሆኑ አዳራሾች አሉት። ስንገባ የምናያቸው ናቸው። እዚህ ጋር በአርቲስቶች ዲዛይን ተደርጎ የተሰራ በኢትዮጵያውያን አርቲስቶች ለዚህ እንትን ይመጥናል ተብሎ የተሰራ የድሮን እና ያሁኑን የሚያሳይ አረንጓዴ ልማት የሚያሳይ ያሁኑን ንጋትን የሚያሳይ የስዕል ዲዛይን ነው፣ እዚህ ላይ በኢትዮጵያኖች የተሰራ ነው። ይሄ ኮርኔሱ ምንድን ነው ማለት ለየት ይልብኛል። እንደዚህ አይነት ኮርኔስ አይቻል አቅም እና ከምንድን ነው የተሰራው? በሀገር ውስጥ ዲዛይነሮች የተሰራ ነው። ያው ከነበረው ለየት ያለ ከውጭ ኢምፖርት ተደርጎ የተሰራ ነው። ሁሉም ዲዛይን የሀገር ውስጥ ባለሙያዎች የሰሩት ነው እና ማቴሪያሉም ያው የውጭ መብራቶች አሉት እንደ ፕላስቲክ ነገር ሆኖ ግን ሙቀትንም ሊቀንስ የሚችል ሙቀትንም ያዝ ሊያደርግ የሚችል ማቴሪያል ነው። አዎ፣ ከዛ ለዚህ ተመርጦ ነው። ይሄ ቦታ ትልልቅ እንግዶች የሚቆዩበት ቦታ ስለሆነ ለዚህ ስማማል ተብሎ የተመረጠ ዲዛይን ነው። በአማካ እስኪ ወደዛ ጋር እንሄድና ደግሞ ፕሮግራማችን ውሃ ልክ አደለ ኮንስትራክሽን ላይ ነው እና ምን ያተኩረው ያየሁትኝ ነገር ሁሉ ጠይቃለሁኛ። አቶ ጌታነህ እዚህ ጋር የማየው ግድግዳ በምንድነው የተሰራው? ምንድነው ቀርከሃ ይመስላል። አዎ ይሄ ከቀርከሃ ማቴሪያል ነው የተሰራው። ይሄኛው ደግሞ የምናየው ከተለያየ ነገር የተሰራ ነው። ከፕላስቲክም አለው፣ ከተለያየ ማቴሪያሎች የተሰራ ነው። ውድን እንትንም አለው እና ለእንደዚህ ማሳመሪያዎች፣ ለሪሴፕሽኖች ማሳመሪያዎች በብዛት በየቦታው እየተጠቀምንበት ያለው ነው አገር ውስጥ። ይሄም እንደዚሁ ነው። አዎ ትክክል። የእጅ ስራ ውጤት ነው ይሄም። ያው በአማካሪ መሀንዲሱ ታይቶ ይሄ ለዚህ ቦታ ይመጥነዋል ተብሎ የተሰራ ነው። በጣም ቆንጆ። ስለዚህ ከዚህ በቀጥታ ወደ የት እንሂድ? ደግሞ ወደ የሚቀጥሉት አዳራሾች ደግሞ እንሄዳለን። አዲስ ነገር ይኖራል። እሺ፣ የዚህን ማዕከል እንግዲህ ግዙፍነት የሚያሳይ ቦታ ያለን ይመስለኛል። ስፋት ከቁመት ጋር አንድ ላይ ምንድን ነው። ይሄ ክፍል ምን አይነት አገልግሎት የሚሰጥበት ነው? አዎ ይሄ የመጀመሪያው ትልቁ አዳራሽ ነው። እዚህ እንትን ውስጥ ወደ አስር አዳራሾች አሉ። ከነኛ አዳራሾች መካከል አንደኛውና ትልቁ አዳራሽ ይሄ ነው እና የሁለገብ አዳራሽ ይባላል፣ መልቲ ፐርፖዝ ሆል። ይሄ አዳራሽ ሊያካሄድ የሚችላቸው ብዙ ጥቅሞች አሉ። አሁን በአሁኑ ወቅት ኤግዚቢሽንም እየተካሄደበት ነው። ወደ ሶስት አራት ኤግዚቢሽኖች ኦልሬዲ አካሄድም ጨርሰናል። ከዛ ሌላ ለምሳሌ ትልልቅ የአክሲዮን ስብሰባዎች፣ ትልልቅ በመንግስትም ሆነ በግል ድርጅቶች ሊደረጉ የሚችሉ ትልልቅ ስብሰባዎች ሊካሄዱበት ይችላሉ። በተጨማሪም ደግሞ ኢንተርናሽናል ኮንሰርቶች የሙዚቃ ዝግጅቶች መካሄድ የሚችሉበት መልቲፐርፐስ ሁለገባ አዳራሽ ነው ስለዚህ ይሄ አዳራሽ በከፍታው ወደ ላይ ያው 30 ሜትር ጠብቆ ነው የተሰራው። በቂ የሆነ ናቹራል ቬንቲሌሽን ያለው እና ከላይም ከታችም ሰዎች ሊስተናገዱበት የሚችል ሜዛኒ ፍሎር ያለው እና በጥቅሙም ከፍተኛ ጥቅም ሊሰጥ የሚችል ለሚቀጥሉት ረጅም ጊዜም ይሄ አዳራሽ ቢዚ እንደሚሆን በዚህ እንትኑ ምንም ጠረጠረ በየክፍሎቹ ስገባ የወለል ንጣፉ የተለያዩ ናቸው። ይሄ ምንድን ነው ለምንድን ነው የተመረጠው እዚህ ክፍል እንዲሁም አው ምንድን ነው ከዚህ በፊት በኢፖክሲ ነበር ይሄ ነገር ያለቀው ግን ከውበት አንጻር ውበት ለሚደረጉ ዝግጅቶች ውበት ኤስሲፒሲዩ የተሻለ ሆኖ ስላገኘን ብዙ ነገሮች አፕግሬድ አድርገናል እንዲሁም እንደምታዩት ይሄ መጋረጃ ሳውንድ ሲስተሙ ጥራት ያለው ሳውንድ ሲስተም እንዲኖረው ለማድረግ ተሞክሯል ይሄ ወደ እሱ ልመጣ ነበር ብዙ ጊዜ አዳራሾቻችን የድምፅ ችግር ያው ጥያቄ ውስጥ ነው የሚገባው። እና ድምፅ አያስገባም ወይ ምን አይነት ቴክኖሎጂ ተጠቅማችኋል ለዛ የሚለው ነበር። አዎ እኛ ዋናው የተጠቀምነው ከፍታው ትልቅ በመሆኑ ምክንያትና ስቲል ስትራክቸር በመሆኑ የድምፅ ኤኮ ስለሚኖር ያንን ለመቀነስ እነኝህን ይሄ ጥቁር መጋረጃ በመጠቀም አሁን የተዘጋጁ ዝግጅቶች ላይ ድምፁ በጣም ጥርት ያለ ድምፅ ነው የሚወጣው እና ሁሉ ነገሩን ለማስተካከል ችለናል። በጣም ሰፊ የሆነ መጸዳጃና መታጠቢያ ቤት ነው ለአካል ጉዳተኞች ምቹ ነው ብለው የነበር ቀድመው ና እስኪ ስለዚህ ክፍል ጥቂት አሁን ያለነው ቡነገባ አዳራሽ ውስጥ ነው። እዚህ አዳራሽ ውስጥ እንግዲህ ብዙ ሰው ሊያስተናግድ የሚችል የወንዶች ክፍል ነው አሁን ይሄኛው የወንዶች ክፍል ነው፣ ብዙ ሰዎችን ሊያስተናግድ የሚችል ነው። በተጨማሪም አካል ጉዳተኞችን ሊያስተናግድ የሚችል የአካል ጉዳተኞች ስፔሻል የሆነ መጸዳጃ ክፍል አለው። ብዙ ጊዜ የተለያዩ ቦታዎች እንሄዳለን የውሃ ፕሮግራም ለመስራት እንዲሁ በግልም ደግሞ አገልግሎት ለማግኘት እንሄዳለን እና አካል ጉዳተኞችን ያካተተ ስራ ይሰራ ይባላል እና በዲዛይን በሀሳብ ደረጃ ይኖራቸዋል እነዛ ሰዎች ግን መሬት ላይ ሲወርድ ደግሞ ብዙ ጊዜ አናየውም። ያው ወይ በጣም ጠባብ፣ መሬቱ ደግሞ የሚያንሸራትት የሚያንዳልጥ፣ እንደውም ጭራሽ እነሱ ሊጠብቅ ሳይሆን ሊወድቁ የሚያመቻች ነው። እና እዚህ አካባቢ የተመረጡት የመሬት ንጣፎችስ እንዴት ያሉ ናቸው? አዎ፣ እነኚህ ሴራሚክ ታይሎች ይህንን ታሳቢ ተደርጎ የተሰራ ነው። እና ከላይም ጀምሮ ከሲሊንጉ ጀምሮ ስናየው ኢንተርናሽናል የሚለውን እየጠበቀ ነው። የአካል ጉዳተኞችን ሊያስተናግድ በሚችል ነው። የእጅ መታጠቢያ ሀያ እንትኖቹ በሙሉ ዝቅ ብለው ከሽንት ቤቱ ጀምሮ በዊልቸር ሊጠቀሙ የሚችሉ ሰዎችን ሁሉ ሊያስተናግዱ በሚችል ሁኔታ ተሻሸለው የተሰሩ ስለሆነ ያው የሚመጥን ነው ብለን ነው ምንገምተው። ቅድም ሁለገብ አዳራሽ ውስጥ ነበር። አሁን ደግሞ ለኤግዚቢሽን ብቻ ተብሎ የተሰራ አዳራሽ ነው። እዚህ አዳራሽ ላይ አሁን የምናየው የመግቢያው ሪሴፕሽን ነው። በሁለቱም ሳይድ ሪሴፕሽን አለው። ይሄ ሪሴፕሽን ደግሞ የተሰራበት ማቴሪያል ሁሉ ነገር የአገር ውስጥ ማቴሪያል ነው። በአገር ውስጥ ልጆች የተሰራ ነው። ይሄ እንደምታዩት ከአገራችን እንጨት ምርት ከሚመረቱ ፈርኒቸሮች የተሰራ የሪሴፕሽን ዴስክ ነው። እዚህ ውስጥ የምታያቸውም በሙሉ እቃዎች የተወሰኑት ከውጭ ሀገር ቢመጡም በሀገር ውስጥ የተመረቱ ናቸው ብዙዎቹ። ስለዚህ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንደው ሀገር በቀል እውቀቶቻችንን ሳይዘነጋ እዛ ላይ ነው ኢንተርናሽናል ለማድረግ የሞከረው ማለት ነው። ትክክል? ከግንባታው ጀምሮ ይሄ ማዕከል ከስቲል ስትራክቸር በስተቀር ብዙዎቹ ነገሮች የሀገር ውስጥ ናቸው። በሀገር ውስጥ ባለሙያዎች ናቸው። ከዲዛይን ጀምሮ የሀገር ውስጥ ባለሙያዎች ናቸው። እና የሚያኮራው ምንድን ነው? ሁሉ ነገር የሀገር ውስጥ ባለሙያዎችና የሀገር ውስጥ ምርትን በማሳተፍ እየተሰራ በመሆኑ ለየት የሚያደርገው ነው ከሌላ። ስለዚህ እንደው አቅማችንንም በደንብ አሟጠን ተጠቅመንበታል ማለት እንችላለን። በትክክል ከመጀመሪያ ጀምሮ አማካሪ መሐንዲሶቹ ውጭ ሄደው ያለውን ቴክኖሎጂ እንዲያዩ የተደረገበት ምክንያት የአማካሪ መሐንዲሶቻችንም እውቀት የመጨመር ራሳችን በራሳችን ዲዛይን የማድረግ የመገንባት ልምዳችንንም እያዳበርን እየሄድን ያለ መሆኑን የሚያሳይ ማዕከል ነው። እነኝህ ማቴሪያሎች ከቅድሙ ከኤስፒሲ የሚለዩ ናቸው። ያው ከግራናይት እና የተሰሩ ናቸው። እነ ግራናይት ዋናው ጥቅሙ ሃርድ ሰርፌስ መሆኑ ብቻ ሳይሆን በክረምት ወቅት በተለይ ውሃ ሲነካው ሌሎች እንትኖች የሚያዳልጡ ስለሆኑ ይሄ ለሰው እግር ጥሩ ሆኖ የተሰራ ስለሆነ የማዳለጥ እንትን የለውም፣ ባህሪ የለውም። በዛ ላይ ደግሞ ለአካል ጉዳተኞችም በጣም ጠቃሚ ነው። ይሄ እነሱን ታሳቢ ያደረገ ነው። እነኝህ ኮሎሞች በሙሉ ብታያቸው ኮሎሞቹ የተሰሩበትን በሙሉ ብታያቸው በኤሲፒሲ ለብሰዋል። ኮንክሪት እና ስቲል የተቀላቀለበት ነው። ይሄ አንድ ኮሎም የምናየው ኮንክሪት ፕላስ ስቲል ነው። ስቲሉ ከውጭ መጥቶ ውስጡ ሪንፎርስመንት ባር ሆኖ ኮንክሪት ከተሞላ በኋላ ነው። ይሄ ነገር እንዲህ ረጅም ሆነው ምክንያቱም በጣም ሎንግ ኮሎም የሚባሉ ናቸው እነኚህ ፌይል እንዳያረጉ ምንድን ነው ስቲል ስትረክቸር ከውጭ ተመርቶ ይመጣለ እዛ ውስጥ ሪንፎርስመንት ባር ገብቶ ኮንክሪት ተሞልቶ ኮምፖዚት ኮሎም ተብሎ የቆመ ነው። ስለዚህ በጣም ጠንካራ ነው። ጠንካራ ነው ይህንን መሸከም እንዲችል ዲዛይኑ ሲሰራ በዚህ መልክ ነው የተሰራው። ህንፃው ራሱ ግዙፍ ስለሆነ ግዙፍ ስለሆነ ይሄን ተሸካሚ ኮሎሞቹ ዋና ኮሎሞች ናቸው እነኚህ። የምናያቸውም እንደዚሁ ታይል ተመሳሳይ ናቸው። እንደዚህ አይነት ሊፍቶችን ሳያ ውጭ ሀገር ነው ይመስለኝ። እስኪ በዚህ ግቢ ውስጥ ሶስት አይነት ሊፍቶች እንዳሉ ሰምቼ ነበር እዚህ ሶስት አይነት የመጓጓዣ እንትኖች አሉ እስካሌተሮች ይባላሉ እነኚ ሊፍቶች አሉ ደረጃዎች አሉ ስለዚህ ህዝቡ በሶስቱም አይነት መጠቀም እድል አለው ማለት ነው። ይሄ እንደዚህ አይነት ነገሮችን በኤርፖርት ብቻ ነበር ምናየው። አሁን በዚሁ በማዕከላችንም እንደዚህ አይነት ነገሮች ስላሉ በጣም ደስ ይላል። ስለዚህ ይህንን አዲስ ኢንተርናሽናል ኮንቬንሽን ሴንተርን እንደው በጣም ግዙፍ ነው እያልን ስናወራ ነበር። ግዙፍ ያስባላ አንዱ ምክንያት ነው ማለት ነው። አንደኛው ምክንያት ይሄ ነው። በጣም የሚያምር ደግሞ የመስቀል አደባባይን ፕሮጀክት የሚመስል ነገር ምንድን ነው ይሄ ቦታ? አዎ፣ ይሄ አምፊ ቲያትር ይባላል። በአጠቃላይ 15 ሺ ካሬ ሜትር ቦታን የያዘ ነው። በደረጃ የተሰራ ነው። የመጀመሪያ ደረጃ አለ፣ ሁለተኛ ደረጃ አለ፣ ሶስተኛ ደረጃ እየተባለ ነው። በአጠቃላይ ሃምሳ ሺ ህዝብ ሊያስተናግድ የሚችል ነው። ሃምሳ ሺ ተገልጋዮችን ለዝግጅት የሚያስተናግድ ሰፋ ያለ ቦታ ነው። እንደምታዩት የተሰራው ማጆሪቲው አርማታ ነው፣ አርማታ ነው። እነኚህ ያው የብሎኮች ናቸው ለግሪነሪ የሚሆኑ ሌሎቹም የሰዎቹ መቀመጫ ለብቻቸው ተመርተው የተቀመጡ ናቸው። ከላዩ ላይ ደግሞ ኢፖክሲ ኢፖክሲ ተቀብቷል፣ ለውበት ኢፖክሲ ተቀብቷል። ከስሩ ደግሞ የምታዩት ሌድ ላይቶች አሉ፣ መብራቶች አሉ። ማታ ማታ አካባቢውን በደንብ አድርገው የሚያበሩ ናቸው። ፍጥነት፣ ጥራት እዚህ ግንባታ ላይ እንዴት ተዋዋጡ? እንግዲህ ብዙ ጊዜ ፈጠንን ካልን ወይ የጥራት ጉድለት ይኖራል። ስመለከት ደግሞ ምንም እንኳን ባለሙያ ባልሆን በጣም ጥራት ያለው ማቴሪያል እንደተጠቀማችሁ ጥራት ያለው ግንባታ ይመስለኛል። እና ሁለቱ እንዴት አብሮ ማስኬድ ተቻለ? ሶስት ዓመታትን የፈጀው ተብያለሁ። እንዴት ነበር ሂደቱ እስኪ እሱን አዎ ፕሮጀክቱ በጣም ለረጅም ጊዜ ሲጓተት የነበረ ነው። ሰባት ዓመት ያህል ሆኖታል ከተጀመረ። እና ባለፉት ሶስት ዓመታት ግን ክቡር ጠቅላይ ሚኒስትሩ መጥተው ከጎበኙ በኋላ የዚህ ፕሮጀክት ፍጥነት ተለውጧል። መንግስት ከፍተኛ ትኩረት ስለሰጠው ክብርት ከንቲባ አዳነች አበቤም ሳይቱ ላይ በመገኘት ከፍተኛ አመራር በመስጠታቸው እና የገንዘብ ከፍተኛ የገንዘብ ድጋፍም በመደረጉ ይሄ ፕሮጀክት ከቆመበት ተነስቶ ለአሁን ለምርቃት ሊደርስ ደርሷል። ባለስልጣኖቻችንም ከፍተኛ ጉብኝት እያደረጉ በተለይ የክፍለ ከተማው ወረዳው፣ እና የአዲስ አበባ መስተዳደር ትልልቅ ኃላፊዎች የገንዘብ ሚኒስተር ሳይቀር መጥተው ምን ድጋፍ እንደምንፈልግ እየጠየቁን ሁሉ ነገር ትብብር በማድረጋቸው ይሄ ፕሮጀክት ሊጠናቀቅ ይችላል። እዛ ጋር ደግሞ ፋውንቴን እያየሁኝ ነው። ይሄ ፋውንቴን ያካተተው የዱር እንስሳ እና የውሃ ውስጥ እንስሳዎችን ነው። በተጨማሪም ደግሞ የኢትዮጵያን ተፈጥሮ የሚያሳዩ ተክሎችን የሚያሳይ ነው። እነኝን ነገሮች ያው ለማዕከሉ ውበት አስፈላጊ በመሆናቸው ከዚህ ከውሃው ፋውንቴን ጋር ትልቅ ውበት እየሰጡት ይገኛሉ እና ለሚመጡ ኤግዚቢሽን እና ለተለያዩ ዝግጅት በሚመጡ እንግዶች ይሄ ትልቅ መስህብ ነው እና ሀገራችን ውስጥ በመስፋፋት ላይ ያለ የፋውንቴን ስራ አንዱ ማሳያ ነው ማለት ነው። ይሄ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንደው ግንባታውን የጨረሰ ፕሮጀክት ነው ማለት እንችላለን። ስራዎች አያልቁም። ለወደፊቱ ቢሆን የማሻሻያ ስራዎች፣ የኮንፈረንስ ሩም ተጨማሪዎች የሚሰሩ ይኖራሉ። ይሄ እንግዲህ በእቅድ የሚሆን ነው። ነገር ግን ካልጠቀስናቸው ውስጥ የብሪጅ ሪስቶራንት የሚባል ሪስቶራንት ነው። አሁን ኦልሬዲ ኮንትራት ተሰጥቷል። ይሄ ደግሞ የንግድ ማዕከሉ ነው። ይሄ ንግድ ማዕከልም ስራውን ከጀመረ ኦልሬዲ ቆይቷል። ቀደም ብሎ የተጠናቀቀም ነው። ስለዚህ ይሄ ማዕከል ስምንት በሮች አሉት። አርባ ሄክታር ላይ ነው ያረፈው አርባ ሺህ ስኩዌር ሜትር ማለት ነው እና ይሄን ሁሉ ያካተተና በኮሪደር ፕሮጀክትም የበለጸገ በግሪነሪም ሆኖ ውስጥ ለውስጥ መንገድ በፓርኪንግ በአስፋልት መንገዶች በጣም ተሻሽሎ የተሰራ በመሆኑ ማዕከሉ ለወደፊቱም ቢሆን በህብረተሰቡ በጥቅም ላይ እንዲውል እየመከርን ለዛሬው እናመሰግናለን። እጅግ በጣም አድርጌ ነው ማመሰግነው። በጣም ቆንጆ ቆይታ ነበረን። በተለይ እንግዲህ ይህ አዲስ ዓለም አቀፍ ኮንቬንሽን ማዕከል ለብዙዎቹ አዲስ አይደለም። ከተመረቀ አንድ ሁለት ወር አካባቢ ገደማ ሆኖታል። በዛ ጊዜ ውስጥ በርካታ ሚዲያዎች እየመጡ ጎብኝተውታል። እኛ ግን ዛሬ ከዛ ባሻገር ነው ግንባታው እንዴት ተገነባ የሚለው ላይ ነው ቆይታ ያደረግ ነው። ስለሰጡኝ መረጃ እጅግ በጣም አድርጌ ነው አመሰግነው። ተመልካቾቻችን እንግዲህ የውሃ ልክ ፕሮግራማችን እንደቀጠለ ነው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ቅጥረ ግቢ ውስጥ ተገኝቼ እንግዲህ የግንባታ ሂደቱ እንዴት ያለ ነበር ከዲዛይን ጀምሮ አሁን እስካለበት ደረጃ አሳይቻችኋለሁ። እንግዲህ ይህ ግንባታው የተጠናቀቀ ፕሮጀክት አይደለም። ቀጣይ እንግዲህ በምስራቅ አፍሪካ በጣም ተወዳዳሪ ፕሮጀክት ለማድረግ እንሰራለን፣ ሌሎች ክፍሎችም ተጨማሪ የምንገነባውም አለ ብለውናል። ያኔ ደግሞ በሰዓቱ መጥተን የምንጎበኝ ለእናንተም የምናደርስ ነው የሚሆነው። አሁን ግን በቀጥታ ወደ ስቱዲዮ ትሄዱና የድንቅ ፕሮግራማችንን ትከታተላላችሁ። ከድንቅ ስትመለሱ እኔ ለስንብት አገኛችኋለሁ። ከውሃ ልክ ጋር መልካም ጊዜ